አንቺ ደግሞ ድጋሚ ነገሮችን ልታበላሽ ነው። ያውልሽ፣ ለኪራ ምንም ነገር እንዳትነግሪ ነው። ማን ነው? ምንም እዚህ እኮ አይጣይቼ ነው። ልብሴን እያቀየርኩ ነው። አሴትና ሄኖክ እምሩን አግተዋታል። ሚስጥር ታወጣለች፣ ትናገራለች በማለት አግተዋት ይገኛሉ። ኪራም ጠፍቶ ከነበረበት ወደ ቤቱ ተመልሷል። ጽናት መንገደኛውን ኪራ ነው እያለች ማቀፍ ጀምራለች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው ተወዳጅና አስተማሪ የሆነውን ጽናት ድራማ ክፍል ሃምሳ ስምንትን ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከመጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ይዘን በአክብሮ ትጠይቃለሁ። ውድ ቤተሰቦቼ ባለፈው እንዳየነው ኪራ ወጥቶ እንዳልተመለሰና ቤተሰብ ሁሉ እንደተጨነቀ አይተን ነበረ። ዛሬ ላይ ግን ኪራ ተመልሶ ወደ ቤቱ ደርሷል ማለት ነው። አሴትም እንግዲህ ከሄኖክ ጋር ሲጨቃጨቁም ነበረ። በዚህም አጋጣሚ እምሩ በር ላይ ሆና አንዳንድ ነገሮችን ስታዳምጥ ነበረ። ሲጨቃጨቁና በጥፊ ስትመታው በሩን ከፍታ ገብታ ነበረ። በዛም ሰዓት እንግዲህ ሚስጥር ታወጣለች፣ ታወራለች በማለት ዛሬ ላይ አግተዋት ይገኛሉ። አንዳንድ ነገሮችንም እናወራ ይሆናል። አሴት በረንዳ ላይ ቁጭ ብላ ነበረ ሄኖክ ይመጣል። በዛም አጋጣሚ አንቺ በቃ ሌላ ቦታ ትቀይሪ ማለት ነው እዚህ ጋር ነው የምትቀመጭው እያለም ሲላት ነበረ። በዛም አጋጣሚ እሺ ዛሬ ደግሞ ምን ልታዘዝ እያለች ትለዋለች። ሄኖክም እንዲህ እስቲ ጽናት ምን ብለሻት ነው እንደዚህ ነብሬ የሆነችው እያለም ሲላት ነበረ። በዛም ሰዓት አሴት ለሄኖክ ኪራኔ የበላው ጅብ አንተ መስላሃት እንደው ብላ ትለዋለች። በዛም አጋጣሚ ሄኖክ ምን ይላል እንዲህ ኪራ የጠፋው ቆይ በእኔ ምክንያት ነው እንዴ ምናምን እያለ ሲልም ነበረ። አሴትም አዎ 99 ፐርሰንቱ በአንተው ይሆናል አንተው ነክ ብላ በሱ ትደመድምበታለች። አዎ ትክክለኛ ኪራም የጠፋው ደግሞ በእሱ ምክንያት ነው ምክንያቱም ጽናትን በመድኒት አደንዝዘዋት በወደቀች ሰዓት ሄኖክ አጠገቧ ሄዶ ተኝቶ ነበረ። በዛን ሰዓት ኪራ በሩን ከፍቶ አይቶ ነበረ። በዛን ሰዓት ነው እንግዲህ ተናዶ እንዴት ለኒ ያልተገባኝን ፍቅር እንዴት ለሱ እንደዚህ ትሆናለች ብሎ ባለማወቅ ቤቱን ለቆ የጠፋው እና ትክክለኛ ኪራ የጠፋው በሄኖክ ምክንያት ነው ብለን ምናምነው። አዎ ባንተ ምክንያት ነው የጠፋው እንደዛም ብለው ወደ ፎቅ ላይ ወታ ነበረ ነግራው ፎቅ ላይ ሞታ ክፍሏ ቁጭ ብላ እያለ ጽናት አጠገቧ ትሄዳለች። መጀመሪያም የተቀመጡበት ቦታ መታ አንዳንድ ነገሮችን ስትል ነበር። ጽናት እናንተማ ችግር አለባችሁ፣ ሲጀመር አትተዋወቁ አትገናኙም ነበር። ይህንማ ማጣራት ያለብኝ ነገር አለ። አዎ አሁን ልብ ብዬ ኮሳስበው የመጣ ቀን እንደማይተዋወቅ ሆናችሁ ነበር እርስ በራሳችሁ የተተዋወቃችሁት ነገርማ በመሀላችሁ አለ፣ እያለች እንግዲህ መጠራጠር የማይሸለቻት ጽናት እነሱንም ስትጠራጠርም ነበረ። እናንተማ ችግር አለባችሁ እያለች እንግዲህ መጠራጠር ጀምራለች። ሰኒ ጋም ትደውላለች። ሰኒም ጋር ትደውል ሰኒ እንዳጋጣሚ አጋጣሚ እህቷ ጋር ደውላ ነበረ። እህቷ ጋር ደውላ ስለ ጽናት ያለውን ነገር ጓደኛ ገና ለፍቅሯ በፍቅረኛዋ ገና ስትል እንግዲህ የሰኒ እህቷ በፍቅር ልቧ የተጎዳም ስለሆነ ስለ ፍቅር ስታወራባት ገና በጣም ተናዳ፣ አንዳንድ ነገሮችን ገና እያወራቻት እያለ ስልኳን በጆሮዋ ላይ ዘግታባትም ነበረ። በዛን አጋጣሚ ጽናት ሰኒ ጋር እንደደወለች ሰኒም ደግሞ ትክክል እንዳልሆነች ድምጿ ጥሩ እንዳልሆነ ለይታታለች። ምን ሆነች ነው ምናምን ብላ ስትጠይቃትም ምንም እንዳልሆነች ትነግራታለች። በቃ ስትረጋጋ ደውልልሻለሁ ምናምን ብላታለች። ስትረጋጋም እንደምትደውልላት ስልኳን ዘግታ ነበረ። እሺ ተባብለው በዛም አጋጣሚ ተነስታ አሴት ጋር ትሄዳለች። አሴት ክፍሏ ቁጭ ብላ ነበረ። አሴት ምን ሆነች ነው ምናምን፣ ባለፈው እኮ ስለ አስቀየምኩሽ በጣም ይቅርታ፣ እኔ ስለተናደድኩኝ ነው፣ ስናደድ የማደርገውን አላቅም፣ ምናምን ስትላትም ነበረ። እሺ ይቅርታ ይቅርታሽን ተቀብያለሁ። እሺ ችግር የለውም ምናምን እያለቻት እሺ ተባብለው እንግዲህ እሺ በቃ አሁን ነይ ትንሽ ደብሮሻል ወጣ ብለን እንዝናናና እንምጣ ምናምን ስትል ኪራ ነበር እንደዚህ የሚለኝ ምናምን ትላታለች። ጽናትም እንደዚሁ አዎ እኔንም እሱ ነበር እንዲህ የሚለኝ ምናምን ብላ እንግዲህ አይ እህትና ወንድም ስለሆነ ለዛ ብዬ ነው ምናምን እያሉ ከዛን ተያይዘው ይወጣሉ። ተያይዘው በሚወጡበት ሰዓት መንገደኛውን አንዳንድ ነገሮችን እያወሩም ነበረ። በዛን አጋጣሚ መንገደኛውን ጽናት ኪራ ነው እያለች እንግዲህ ስታቅፈው ነበረ። መንገደኛውም አንቺ ሌባ ብሎ ገፍትሯት ሄደው፣ አሴትም እንግዲህ ጽናት ምን ሆነች ነው ተረጋጊ ብላ፣ በዛውም አጋጣሚ ተመልሰው ወደ ቤት ሄደዋል። ወደ ቤትም ሲሄዱ እንግዲህ ተረጋግተውም እንዳለ እያለ ይሄነ ከአሁንም ቢሆን ምንም ሊተዋት አልቻለም። እንግዲህ እየተከታተላቸው ነው ያለው። አሴትንም እየተጨቃጨቃት ነው ያለው። አሁንም ቢሆን መልሰሽ ማድረግ አለብሽ እያላት ነው እንግዲህ ከዚህ ፊት የሰጥሽ መድኃኒት ምናምን እያለ ሲጥ ሲላትም ነበረ። እሷም መልሼ አላደርገውም እያለች ነበረ። አስሴትም እንግዲህ በጽናት ላይ ታሁን ወዲያ ምንም አይነት እንደዚህ አይነት ነገር ማድረግ አልችልም እያለችም ነበረ። ኪራ መጀመሪያ እንደመጣ ወዴት ነው የሄደው? አስሴት ቤት ነው የሄደው። ሰኒ ቤት ሄደው፣ ሰኒም በጣም ደነገጠች። እሱ ሲመጣ አስጨነቅከን እኮ የት ሄደክ ነው ምናምን እያለ ስትለውም ነበረ። ኪራም እንግዲህ ከጽናት ጋር በመሆኑ የጠፋበት ምክንያት ጽናት በመሆኑ አንዳንድ ነገሮችን ስዳት ነበረ። ማነች ሰኒም አይሆንም ጽናት አንተም እንደምታስባት እኛ እንደምናስባት አይደለችም፣ በጣም ጥሩ ልጅ ነች ምናምን ስትለውም ነበረ። እሱ እንዲያው እንዴት ነች ደህና ነች ብሎ ሲላ ተረምን ደህና ነች፣ ጨርቋ መጣል ብቻ ነው የቀራት ምናምን ትለዋለች ሰኒም። እንግዲህ በዛውም አጋጣሚ እንዲህ እያወሩ እያሉ ጽናት ትመጣለች። ጽናት በጣም ትደነግጣለች። አይኔ ነው ሰኔ አይኔ ነው ወይንስ ኪራ ነው ብላ ትላለች። ከዛን ሄዳ ኪራ የት ሄደህ ነው የጠፍተህብኝ ነው ብላ ስትለው፣ እንግዲህ እሱ አታስመሲ ምናምን ብሏት ይላታል። ከዛን በዛው አጋጣሚ ኪራ ተናዶ እንደዚህ ስትለው ተናዶ እያለ በቃ ወይንም ልሂድልሽ ወይንም ትሂድ ብሎ ይላታል። ለሰኒ ችግር የለውም እኔ እሄዳለሁ አንተ ተቀመጥ ትለዋለች። እንዲያውም እኔ እሄዳለሁ አንቺ ተቀመጪ ብሎ ተነስቶ ጥሏቸው ይሄዳል። በዛ አጋጣሚ በኋላው ተከተላ ጽናት ለሰኒ በቃ አሁን ሄጄ ምግብ ልስራለት ምናምን እያለ ስትል ነበረ። ሰኒም በጣም ተገርማ አይ ፍቅር ፍቅር እኮ ለሁለት ብቻ የሚሆን ይመስለኝ ነበር፣ ለካ ሁለት ሰው ብቻ የመሰርተውም እያለች የእናንተስ ፍቅር እንዴት ነው እያለ እየተገረመችም ነበረ። በዚሁም አጋጣሚ እነምሩም መጡ፣ ኪራጋ፣ ኪራም ናሆምም ደውሎ ነበረ መምጣቱንም ሲያረጋግጥ በጣም ተደሰቱ። እምሩም እንግዲህ ናሆም ተኝቶ እንደማያድር ለኪራ ተነግረዋለች። ቀን ተኝቶ እየዋለ ነው አይደል ምናምን ይላታል። ነገር ግን አይደለም እንደዛ አይደለም ነገሩ፣ በአንተ በመጥፋትህ ነው ምናምን እያሉም ሲሉ ነበረ። እየተጫወቱ እያሉ አሴትም በጣም ደስ ብሏት ነበረ። ኪራን ስታየው ብድግ ብላ አቅፍ አድርገዋለች። የት ሄድህ ነው ግን ሰው ያስባላት ትልም ምናምን እያለች ስትለው አሳሰብኩሽ አይደል ይላታል። አዎ አሳሰብከኝ፣ እኔ በጠፋ አትፈልገኝም? እንዲህ እያለች ስትለውም ነበር። ለሱ እንግዲህ የኪራ መጥፋት ቤተሰቡን ሁሉ አስጨንቋል ማለት ነው። ናሆምም ኪራን፣ ጽናትንና እምሩን አንዳንድ ቃላቶችን ተናግሮ አስከፍቷቸዋል። እንዴት ኪራ፣ በአንቺ ምክንያት ነው እንደዚህ የሆነው ህይወቱን እንደዚህ ምስቅልቅልያ ነው አንቺን ያመሰቃቀልሽው እያለ ሲላትና አንዳንድ ነገሮችን ተናግሮ አስከፍቷቸውም ነበር። ግን በዚሁም አጋጣሚ ደግሞ ኪራ መምጣቱ በጣም ደስ ይላል። ሄኖክና አሴት ክፍል ውስጥ ገብተው አንዳንድ ነገሮችን እያወሩ እያለ ነው ምሩ በር ላይ ቆማ ስታዳምጣቸውም ነበረ። ይሄ ሁሉ ሚስጥር ምንድን ነው? አሁን መልሰሽ ለጽናት መድኃኒቱ መስጠት አለብሽ እያለ ሲላትም ነበረ። እሷም ደግሞ አይሆንም አላደርገውም እያለች እየተከራከረች አንዳንድ ነገሮችን እያለች ነበረ። በዛም አጋጣሚ ምሩ በሩ ላይ ቆማ አዳምጣ መጨረሻ ላይ አሴት ተነስታ ሄኖክን በጠፊ ስትለው በሩን በርግዳ ትገባለች። በዚሁም አጋጣሚ እንግዲህ በዛው ነው ያሰሯት። እሷን አፏንም አሽገው ይዘዋታል። እጇንም እግሯንም አስረዋታል። በዛን አጋጣሚ እነ ኪራ እነ ጽናት እነ ናሆም የት ሄዳ ነው ምሩ ምናምን ሲሉም ነበረ። ግን ጽናት ወደ ቤት እንደሄደች ነው ያለችው። ወደ ቤት እንዳልሄደች ደግሞ ናሆም ከቤት እንደመጣ ይነግራቸዋል። እንዴት ሄዳ ነው? ስልኳም አይሰራም። ስልክም ቢደውሉላትም አያት አታነሳም። እንግዲህ እሷ ችግር ውስጥ ነው ያለችው። በዛን አጋጣሚ እንግዲህ እምሩ ቡና ታፈላለች እያለ ነበር ኪራም እየጠበቀ ያለው ነገር ግን እምሩ ታስራ ነው ያለችው። ቡናም እያፈላችም አይደለም። በጣም ተጨናንቀውም ነበረ። በዛን አጋጣሚ ጽናት ትሄዳለች ወደ አሴት ጋር በር ስታንኳኳ ሻወር እየታጠበች እንደሆነ ትነግራታለች። ምግብ ሳትበይ ብላ ስትላት አይ በኋላ በላለው፣ አሁን ክፈችልኝ እሺ፣ ክፈችልኝ ብላ ስትላት አይ አሁን ልብሴን እየቀየርኩ ነው ምናምን ትላታለች። ለምሩም ምግብ ይዛላት መታ። አሴት አሁን ምንም ነገር እንዳተነፍሺ ቢያንስ ምግብሽን ላብላሽ ምናምን ስትላት እሺ ብላ ፈቅዳላት። ማስቲሹን ካፏ ላይ አንስታላት ነበር እምሩ ግን ለጊዜው ስትጮህ እንደገና መልሳ አሽጋታለች ማለት ነው። አሴት ይቺ ተንኮለኛ ያላደረገችው ጉድ የለም። ከዚህ ፊት ለጽናት መድኃኒት ሰጠቻት አሁንም ደግሞ መልሳ እንደዚህ ማድረጉ በጣም ከባድ ነገር ነው። እንደዚህም አድርጋ በሩንም አልከፈተችም። እሽ በቃ በኋላ ስትጨርሺ ምናምን ብላ ጽናትም ተመልሳ ሄዳለች። አሴትም እምሩን እያሰቃየቻት ትገኛለች። እነ ኪራም እነ ናሆምም እንግዲህ እምሩን እየፈለጉ ነው። እስቲ መጨረሻው ደግሞ ምን ይሆን? ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ።